ሰላም አበቄልሽ ነኝ የህፃን ሄቨን እናት። የሄቨን ጉዳይ ይግባይ ላይ እንደነበር ይታወቃን። በይግባኙ ላይ እኛ የሞት ፍርድ ስንጠብቅ እዛቸውና ልጆቹ የደረሱበትን ቦታ የዛቸ አንተ ምንም የተበደሉት በደል የለም ያልክራር ነገ በአካል አግኛቸው የዛቸው በእነሱ ቲክቶክ አንተ አብረሃቸው ትመጣለህ ቲክቶክ ላይ ኦኬ፣ ስለዚህ እነሱ የመጡት ቲክቶክ ላይ ነው። ስንድ አሰላሙ አሌይኩም። እንግዲህ መግቢያው ላይ እንዳደመጣችሁት የህፃን ሀይቨን ናት ፍርድ እንዳላገኘችው እየተናገረች ነው። እንዲሁም በደላላ የሚመጡ ወንድሞች በዱባይ ላይ ስቃይ ላይ እንደሆኑም እየተነገረ ነው። ሁሉንም ጠቅልላ አድርጌ ያሰማችኋለሁ። ቪዲዮውን እስከ መጨረሻው ስሙት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንድታግዙኝ በአክብሮት እጠይቃለሁ። ያው እንግዲህ መግቢያው ላይ እንደሰማችሁት እች እናት ስንት ስቃይ አልፎባታል። በልጇ ሀዘን በጣም ተጎድታለች። ልቧ ተሰብሯል። በልጁ ሐዘን ልቧ መሰበር መጎዳት ብቻ ሳይሆን የኢትዮጵያ ሕዝብ በሙሉ ነው ለህፃን ሄበን ድምፅ የሆነው ማለት ይቻላልእና የህፃን ሄበን አሟሟት የሁሉም ኢትዮጵያዊነት ልቧ ተሰብሯል። ምክንያቱም በአሰቃቂ ሁኔታ ነውእና ልጅቷን የገደላት ትልቅ ሰው እንኳ እንደዛ ተደርጎ በማይገደልበት ሁናቴ ላይ ማለት ነው። ያን ያክል በአሰቃቂ ሁኔታ ላይ ገድሎ ግን ለዚህ አረመኔ የተሰጠው ፍርድ እጅግ በጣም የሚያስቅ ነው። ኢትዮጵያ ላይ ምንም ፍርድ የለም። ሰው የገደለ መገደል፣ የሰረቀ እጁ መቆረጥ ነው ያለበት። ልክ እንደ ሳውዲ አረቢያ ሕግ ማለት ነው። የሳውዲ አረቢያ ሕግ በጣም ያስደስታል። ብዙዎች ብዙ ብዙ የሚሉ አሉ። ነገር ግን ሕጉን አክብሮ የኖረ ማንም አይነካውም። ህጉን አክብሮ የኖረ ግለሰብ ማንም ህግን አይተላለፍበትም። አስቡት፣ ያችን ህጻን ልጅ ሩጣ ያልጠገበች ገና ህጻን እምቡጭጭላ ልጅ በአሰቃቂ ሁኔታ ከመድፈርም አልፎ በአፈር አፏን አፍኖ ገሎ የተፈረደበት ሀያ አምስት አመት ጽኑ እስራት ነው። ሀያ አምስት ዓመት ማለት እጅግ በጣም ቀላል እስራት ነች። አስቡት ሀያ አምስት አመት ማለት ነው። በዛም ላይ ደግሞ የሆነ የሚቀናነስ የእስራት ጊዜ አለ። ያ የእስራት ጊዜ ተቀናንሶ ሰውየው ይወጣል ማለት ነው። እሱም ብቻ አይደለም ከሀያ አምስት አመቱ ላይ ደግሞ አሁን ምንድነው የተደረገው? ቤተሰብ አስተዳዳሪ ነው ብሎ ተቀንሶለታል። እችነት የምትለው እንግዲህ እኔ የጠበቅኩት ወይም እኔ ያሰብኩት የሞት ፍርድ ነው። የሞት ፍርድ ለምን አልተፈረደበትም? የሞት ፍርድ እየጠበቅኩ ለምንድን ነው ይሄ የሆነው? እያለች ነው። እች ናት አታሳዝንም? ግን እች ናት እንደዚህ አንጀቷ ቆስሎ ልቧ ተሰብሮ። ህጉ ግን እንዴት ነው እንደዚህ አይነት ተግባር የሚተገብሩትን እንዴት ነው በተወሰነ አመታት እስራት ብቻ የሚተዋቸው? ምን አለ ጠበቅ ያለ ህግ አውጥተው ለሌሎች መቀጣጫ፣ ለሌሎች ትምህርት መውሰጃ ቢያደርጓቸው። አስባችሁት ከሆነ ወደኋላ መለስ ብላችሁ አስታውሳችሁ ከሆነ ህፃን ሄበን በተገደለች ሰሞን እኮ ብዙ ህጻናቶች የአስር አመት የአምስት አመት የስድስት አመት በእሷው አገዳደል ሆናቴ እየተገደሉ ነበር። ምክንያቱም ህግ ስለሌለ፣ ህግ ቢኖር የገደለ ይገደል የሚል ቢኖር ማንም ሰው እንደዚህ አይነት ህገወጥ ወይም ስርዓት አልበኝነትን ተግባር አይተገብርም ነበር። ነገር ግን ይህ ህጉን እዚሁ የማይባል ቅጣት ስለሚያዩ እዛም ቢሄዱ ተቀልበው ነው የሚወጡት። አምሮባቸው ነው እንጂ የሚወጡት ምንም ነገር ሆኖ አይደለም። አእምሮ ያለው ግን እውቀት ይማራል። ነገር ግን ይሄ ንንጃ እንደ አንዲት እናት እጅግ በጣም የሚያስጠላ ተግባር ነው እየተተገበረ ያለው። የእናትን እንባ፣ የእናትን ልብ መሰበር ባይመልሰው እንኳ ተመጣጣኝ ቅጣት መቀጣት ነበረበት። ህፃኗን እንደገደላት እሱንም ነበር መግደል ህጉ ማለት ነው። ግን ህግ የለም። ኢትዮጵያ ሲባል በምክንያት ነው። የህፃናት ደም ፈሶ፣ የህፃናት ሳቃቸው ተነጥቆ እንደዚህ መፈታታቸው እጅግ በጣም ይገርማል። የእናት አበቅ የለሽን ቪዲዮ አስገባላችኋለሁ። አዳምጧት ከራሷ አንደበት ሰላም አበቂለች ነኝ የህፃን ሄቨን እናት የሄቨን ጉዳይ ይግባኝ ላይ እንደነበር ይታወቃል። በይግባኙ ላይ እኛ የሞት ፍርድ ስንጠብቅ ጭራሽ ቤተሰብ አስተዳዳሪ ነው ሀያ አምስት አመቱ ይበዛበታል በሚል ከሀያ አምስት አመት ወደ ሀያ አንድ ዓመት ተቀንሶለታል እኛም በይግባኝ ስንከራከር ቆይተን በአሁኑ ሰዓት አዲስ አበባ ፌደራል ጠቅላይ ፍርድ ቤት መምጣት ተችሏል። ቀጠሯችን ሰኔ 18 ነው። በርካታ ሕጻናት በርካታ እሴት እናቶቻችን፣ እህቶቻችን በዚህ መንገድ እያለፉ ነው። ዝም ልንል አይገባም። ከዚህ በፊት ድምፅ እንደሆናችሁኝ ሁሉ አሁንም ፍትሕ እስክናገኝ ድረስ ከጎኔ እንድትሆኑ በእግዚአብሔር ስም ጠይቃለሁ። አመሰግናለሁ። አንተ ይዘሀቸው ትመጣለህ፣ ላይቭ ላይ ይዘሀቸውና ልጆቹ የደረሱበትን ቦታ ይዘሀቸው አንተ፣ ምንም የተበደሉት በደል የለም። ያርክራር ነገ በአካል አግኛቸው ይዘሀቸው፣ በእነሱ ቲክቶክ አንተ አብረሃቸው ትመጣለህ ቲክቶክ ላይ

የኢትዮጵያ ስትመጡ ኤርፖርት የተቀበላችሁን ድሪስ ነውሱ እሱ ራሱ ነው የተወሰዳችሁ። ስራቸው ሰዳችሁ ታርጃ ስራ ዶለን፣ ከዛ ደግሞ ዝጠየ ነው። ከዛ አስወጣን፣ እዚህ ማለፊያ ክመስ ሳርጃ አስቀመጣን፣ አቡዳቢ ወሰደን፣ ከአቡዳቢ አመጣን፣ እዚህ ሜዳ ላይ ጣለን። በቃ ሌላ አውቀው ነገር የለኝም ነው። ለዚህ መልስ አለክ እንድሪስ፣ አሁን ለተናገሩት ሰሜን ማሳታ ትክክለኛ መረጃ ከሆነ እነሱ ጋር ደውዬ ሌላ ሰው መረጃ አልፈልግም። አንተ አመጣሃቸው አንተ እንት ነው ያደርጉት እባክህ። ሚዩት ሚዩት ያደረገችው አውቃ ሙቀቱ ሙቀት ነው። በዚህ ሙቀት ልጆቹ የሚበሉት የላቸው፣ የሚጠጡት የላቸው። ውሃ ውሃ ይናፍቃል። ውሃ መናየ ሙቀቱ ሙቀት እንዳይመስልሽ፣ አሁን ያለው ነገር እሳት ነው። መኪና ራሱ እየነደደ ነው ያለው ሙቀት። አረጋሽትምት ውሃ ውሃ ይቸግራል። ለእነዚህ ልጆች ማንም ዛሬ የሚሰጣቸው የለም። እሺ ጀማል መሀመድ፣ ሳሪ አትምጡ አይባልም። የሀገሪቷ ሰላም ችግር ነው የሚያስመጣን፣ ህይወታችንን ለማሳደግ ለማስረዘም ነው ወላሂ። ስማ ጀማል አንድ ነገር ልንገር መተ ታዲያ፣ እዚህ ጋር ሜዳ ትውደቅ፣ ታልቅስ፣ ትሞት፣ እራብ ይግደልህ፣ ጥማት ይግደልህ፣ ሙቀቱ ይግደልህ። ንገረኝ እስኪ። አዎ አትምጡ። ሁለት መቶ ምናምን ሽብር ከፍናችሁ የምትመጡበትን በዛ በሁለት መቶ ምናምን ሽብር የሆነ ነገር ሆኑበት። በቃ እንዴ፣ የሰው ልጅ ሞትም እኮ በሀገሩ ያምራል። መታችሁ እሺ፣ ምንድን ነው ያገኛችሁት ፋይዳ? እንደ ወገን አላስጠጋናችሁ? እንደ ወገን አይዟችሁ አላልናችሁ? እንደ ወገን አላገዝናችሁ? ምንድን ነው የምታደርጉት ታዲያ? ምንድን ነው የምትሰሩት? የሰው ልጅ እኮ መቶ ትርፋማ ሲሆን ነው ቢያንስ ጤናውን ሲያገኝ ነው። ቢያንስ ሰላሙን ሲያገኝ ነው። እዚህ መታችሁ ራሱ ሰላም እኮ አይታገኙም። ታዲያ ሰላም ሰላም እንኳ አታችሁ የለ እንዲህ ሰላም ወይኛ የምንረዳችሁ አይነት ቦታን መሆንና ልንረዳችሁ እንችላለን። አይደለም ስትመጡ እየተታለላችሁ እኮ ነው የምትመጡት። አውቃችሁ ብትመጡ እኮ እራሳችሁ ገፈቱን ትቀምሱ ነበር። እንዴት አይነት ነው የሰው ልጅ እኮ ቢሞት እንኳ ቢታመም ምን ቢልም በሀገሩ ያምራል። ከዚህ ስትሄዱ ደግሞ ምን አይነት ኮንፊውስ ዱናችሁ እንደምትሄዱ እራሳችሁ አስቡት። ማርያምን ጀማል ከዚህ ስትሄዱ ምን ሆናችሁ፣ ምን አይነት እንደገና ስደት ሂዶ መጣ መባልን አለመኖርን፣ የኑሮ ሁኔታ በየወሩ በየአመቱ ሲጨምር ስታዩት ከዚህ ሄዳችሁ የበለጠ ነው የምትታመሙት የበለጠ ነው የምትጎዱት። በተለይ ለወንድ ልጅ በጣም ከባድ ነው፣ እዚህ ያለው ስቃይ ነው። ሴት ኤማሙን ሴት ቢሆን አይንገላቱ የሚወስዳቸው ብዙ ነው፣ የሚያነሳቸው ብዙ ነው። ለወንድ በጣም ይከብዳል። ለወንድ በጣም ነው የሚብሰው። ለወንድ በጣም ነው የሚያስጠላው። ማን ያንሳችሁ እሺ? ማን ያይዟችሁ ይበላችሁ? ማን እንኳ ይስጣችሁ? ስንት ብር ነው ደሞዙ? ደሞዙ ስንት ነው ደሞዙ ስንት ነው በሰዓት አምስት ብር። ኦኬ፣ አንድ ነገር ልንገርክ። እንድርስ አሁን ባልኩክ ነገር ነው እናንተ አሁን እኔ እናንተ በተባልኩት አንደኛ ተጫጫይ ሁለተኛ ነገር ደግሞ አሁን በጣም አክብር። ለመጀመሪያ ጊዜ አክብር ያወራሁት ሰው በእንደዚህ አይነት ስራ ውስጥ ያለ አንተ ነህ። አንደኛው አሁን የምልህን ነገ እሁድ ነው። ልጆቹን ነገ ከተመቸ አሁን ደውለህ ሰውዬውን አናግረህ የምጨርሰው ነገር ካለ ትጨርሳለህ። ማጨርሰው ነገር ካለ ነገ እሁድ፣ ሰኞ ትመጣለህ ልጆቹን ይዘህ ከሄደህ ካንስሌሽናቸውን ካንሰሌሽናቸውንና ፓስፖርታቸውን ታሰጣቸዋለህ። አይከልክ እመቤቴን እኔ እናንተ አንልናቀቅ አንላ ቅድም እንዳልኩ ኦኬ። አመሰግናለሁ። ከዚህ በኋላ እኔ ቤት በደላላ ጉዳይ እኔ ቤት እንዳትመጡ፣ አንድ ሰው አልኳችሁ። አንድ ሰው እነዚህ ልጆች የመጨረሻዎቼ ናቸው፣ አትምጡ ብዬ ተናግሬያለሁ። ለምን አይረሽኗችሁም? አያገባኝም። እንዳትመጡ አልፈልግም። እኔ ለም ኖራቴን ጤናዬን ማስተጓጉለው እናንተ አራት መቶ ሺህ እና አምስት መቶ ሺህ ሄዳችሁ ለደላላ ለምገብሩት ብር እኔ ጨጓራ የሚቃጠለው ምን ላገኝ ነው? የእናንተ ሰኞ መቶ ካንስሌሽናችሁን ፓስፖርታችሁን አስተካክላለሁ። ለጊዜው ግን አሁን የተባለው ቤት አሁን እንትን የተባለው እዛ ገብታችሁ እደሩ፣ ችግር የለም እኔ ኃላፊነቱን ወስዳለሁ። መሲ ችግር የለም ብሏል። ገብታችሁ እዛ እደሩ ሰኞ ካንስሌሽናችሁን እና ፓስፖርታችሁን ያሰጣል። ከዚህ በኋላ በደላላ ጉዳይ እኔ ቤት አንድ ሰው ጆይን እንዳይ ጨርሻለሁ። ኧረ በጣም ጀዛሽን ካለ ወላሂ ከምንም በላይ ነው። አማረግልሽ ምር ምንም ምንም ይደረግ ብዙ ነገር በረኩሽላ ቀራም አልገቡም፣ ቀራም አልገቡም ይቲ ኳላቸው አይዲ ተሰርቶ አሁን አብረሽን ሄደሽ ነገ እንትን ስራቸውን የሚያስተካክልላቸው ከሆነ ፀሐይ የሌለበት ቦታ ከሆነ ደሞዛቸውን አንቺ ትነጋገሪላቸዋለሽ ብሏል። አይ ደግሞ ኖርማል ደግሞ እነሱ እንትን የሚፈልጉ ከሆነ እንትን እንደሚሉት አስተካክላለሁ ብሏል።